አንድ ነገር ልንዘል፣ አንድ ጥያቄ ልጠይቅ። ለአንተ የሚወጣው ፀሐይ እና ለጴንጤው የሚወጣው ፀሐይ የተለያየ ነው? ለምን እንደዚህ እንደ ልጅ ብትላል ለመጠይቅ ምን አይነት ጥያቄ ነው የምንጠይቅለአንተ የሚወጣውና ለሙስሊሙ የሚወጣው ንፋስ የሚነፍሰው ንፋስ የተለያየ ነው? ያንን እግዚአብሔር ነውን? የማመልከው ለሁሉም እኩል ማታመልከው ማለት ሌላ አሁን በኢየሱስ በሃይማኖት ውስጥ ይታጠራል። ሌላ የሚያወጣ አምላክ አለ? ሌላ ፀሐይን የሚያወጣ ሌላ ንፋስ? አሱን አንዱን አልኩ እኮ አንዱ፣ ዋነኛው፣ ብቸኛው። እሺ፣ እግዚአብሔር ለማምለክ የት ቸርች ነው የምትሄደው? ለምን ሄዳለሁ? ይህ ውስጤ ነው፣ ከኔ ጋር ያለ። ከንቅሳቱ በፊት ከንቅሳቱ በኋላ ይሄ ነው። ላሁን ቧልተኞች ናችሁ፣ ቀለኞች ናችሁ፣ ምናምን ይሄ ነው መገለጫችሁ። ቁም ነገር እያወራሁ ቁም ነገር ለምን አታወሩም? ቁም ነገር የለውም። አሁን እኮ የምታወራኝ የግድ ሰዎች ከአንተ ጋር እንዲያወሩ አንተን መምሰል የለባቸው ኖ አይደለም፣ በሀሳብ ብቻ መናገር። ቅድም አልከኝ መጽሐፍ አነበብክ ነው አ ልክ ነህ አልኩ። ለአንተ እንደዛ ነው አይደለም ልክና ይበለኝ። ግን እኔ ሳውራ ልክ አይደለህም ማለት ግን፣ ልክ አለመሆን እኔ ልክ አይደለህም አላልኩ። ከኔ በተሻለ ይኸውልህ፣ ስማኝ፣ ከኔ በተሻለ እሚሰማ እሚነግረህ ሰው አለ። እንደዛ ላስገባለህ አልኩ። አይ እኔ እንትን የሚመልስልኝ ነው። ድሮ ማይማርቶኞች ነው የምትለው ይሄ ነው የሃይማኖተኛን ምሳሌ ልንገር ማሳሌ ሳምባዲ በጻፈው ሃይማኖትን ጀጅ አታድርግ። አሁን እኮ ወል ያልኩ ያለሁት እኔን ሳይሆን በዙሪያ አንተን እንመስላለን የሚሉ ሰዎች ጋር ነው መነጋገር። እኔን የሚመስሉት በምን አወካቸው? ነገርኩ እኮ ከቅድም ጀምሮ ሚመስሉትን በምን አወካቸው? በፊትም ኮመንት ላይ ሺ ባለቁጥር ጎሽ ባለ ቁጥር እንተዋወቃለን። አቤል ብዙ ነገር እናውቃለን አይደል እንዴ? እናንተ በውስጥም ብዙ ነገር አውርታለሁ፣ ግን ምን እንደሆነ እናንተ ብናወራ ይኸውልህ፣ አሁን ሰዎች ያደረጉት ይኸውልህ። ኦኬ፣ ይሁዳን ታውቀዋለህ አይደል? ይሁዳን ታውቀዋለህ? ይሁዳን ታውቀዋለህ? እሺ፣ ክርስቶስን በሰላሳ ብር ሸጦታል። አልሸጦም። ይባላል። ሸጦታል። ይባላል። ይባላል ነው ወይስ ሸጦታል? አሁን ለእኔ ባለኝ መረዳት ይባላል ነው ማለት እንደዛ ከሆነ ክርስቶስ ተሰቅሏል አልተሰቀለም? አሁን አንድ ለአንተ እኮ ነው ለእኔ እኮ እንደዚህ አይነት ነገሮች አይሰሩም። ለክርስቶስ ተሰቅሏል አልተሰቀለም? ይሁን አሁን ሃይማኖት። እግዚአብሔር አንድያ ልጁን አሳልፎ ሰጥቶናል አልሰጠንም? ለአንተ ሰጥቶዋል። ታዲያ አንተ የምታመልከዋም እግዚአብሔርን ንገረኝ፣ የትኛው እግዚአብሔር ነው? አለ በቃ ፈጥሮ እየኖረ ነው እግዚአብሔር መሆኑን በምናውቅ ዳሰስ የሚጨበጥ አይደለም። እግዚአብሔር መሆኑን በምናውቅ እኮ ባለቤት አለው፣ ይሄ ዓለም አልኩ። አንተ አንድ እግዚአብሔርን ነው ማመልከው ብለሃል አይደል? አዎ። ገበየሁ በቀለን እኮ አይደለም እኮ። እግዚአብሔር መሆኑን ማን ነገረ? እያየው ይኸው፣ እየሰማሁ፣ በማየው። በምን እኮ እግዚአብሔር መሆኑን በምን አወቀው? ይወጣል ፀሐይ ጨረቃ ይወጣል፣ ይነፍሳል፣ ዛፎች አሉ እንዳለ ምድር ላይ ያለውን ነገር እያየው ክሬት። አሁን ለምሳሌ የዚህ ነገር ፈጣሪ አለው አይደለ? ባለቤት አለው። ምድርም ባለቤት አላት፣ አምላክ አላት እኮ። ያ አምላክ ማን ነው? እንደዛ እንዴት ሳላየው ላይ በምን አውቀው? አሁን እግዚአብሔር ነው አላልክም ነበረ እኮ ባለቤት አለው። እግዚአብሔር አምላክ ፈጣሪ አለ አልኩ እኮ አሁን አምላክነቱን እግዚአብሔርነቱን በምን አወቅ በምን አወቅ በማየው አልኩህ። እኮ ገበየሁ፣ እንደ ስንቴ ልመልሰልህ? ይኸው አንተን አየሁህ እኮ አንተን የፈጠርሀል ማለት ነው። ኦኬ እሺ፣ እኔ ወይስ ምንም አልልህም። እግዚአብሔር ልቦና ይስጥ ሳሚዬ፣ በጣም ይኸው፣ በቃ መጨረሻ ልቦና ይስጥ ይመልስ ምናምን ምናምን አይ ነው እኔ አሁን ይሉ እውነታውን ስናወራ ይሄ ዓለም ባለቤት አለው። አሁን አንተ እግዚአብሔር ልከው አምላክ ልከው ባለቤት አለ። አምላክ ስላልኩት ደብር አይገባም፣ እግዚአብሔር ስላልኩት ደብር አይገባም። ባለቤት አለ አንተ ላደረግከው ነገር። እኔ ቅድም እኮ ነገርኩ ስለ ኒቄያ ጉባኤ ልጥልጥ ታውቃለህ። ስለ ኒቄያ ያልኩኝ እኮ ለዛ ነው ስለ ሃይማኖት በዛውም ስለ ስለማይሰራ እኮ ነው አሁን ለምሳሌ እንዳልኩ ነው ዓለም ጥናት ተደርጎበት አምስት ሺህ ምናምን ሃይማኖቶች አሉ። ቅድም አልኩ አለ እነዚ ሁሉ አምስት ሺህ ምናምን ሃይማኖቶች በሰዎች የተመሰረቱ ናቸው አልኩ አለ አይደል። እነዚህ ሁሉ ሃይማኖቶች በራሳቸው መረዳትና በራሳቸው እውቀት እየኖሩ ነው። ሰማኝ ሳሚዬ ወንድሜ። እሺ፣ እንዳልክ ይሁንልህ። ደስተኛ ነህ በሕይወት አሁን በጣም እስቲ ማርያምን ማርያምን በቃ ዋናው ነገር እሱ ነው። ማርያም ትድረስል ወንድሜ። አሁን እኔ አልቀበልም ሳሚ፣ ማርያምን አልቀበልም ማርያም ትድረስል። በቃ ሌላ ምንም ከጎናቸው ያለ ይሄ ልጅ ወርዶ መንገድ ላይ አስፋልት ላይ ሰንደር ሰክቶ ሲዞር አይተነው። አዎ፣ በኋላ አረድ ማርያም የታውቋት ነው ታዲያ፣ እግዚአብሔርን የዓለምን፣ የምድርን ፈጣሪ አላውቅም ያለ ሰውዬ

በራይስ ይድረስለት ደምን የክርስቶስን ያጠባጠበው ምድር ላይ ሲረጭ አሰቦት ገዳም ላይ ነው ታውቃለህ? አዎ ይባላል። አዎ ይባላል። አሰቦት ገዳም እዝራን የጥበብን እንትን እግዚአብሔር አንድያ ልጁን አሳልፎ ሰጥቶናል። አልሰጠንም፣ ለአንተ ሰጥቷል። ታዲያ አንተ የምታመልከው አመ እግዚአብሔርን ንገረኝ፣ የትኛው እግዚአብሔር ነው አንተ? በቃ ፈጥሮ እየኖረ ነው እግዚአብሔር መሆኑን በምናውቅ የሚጨበጥ አይደለም። እግዚአብሔር መሆኑን ባለቤት አለው። አንተ አንድ እግዚአብሔርን ነው የማመልከው ብላል። አዎ እኮ እግዚአብሔር መሆኑን ማን ነገረ? በምን እግዚአብሔር መሆኑን ይወጣል ፀሐይ፣ ጨረቃ ይወጣል፣ ይነፍሳል፣ ዛፎች አሉ፣ እንዳለ ምድር ላይ ያለውን ነገር እያየሁ ክሬት አሁን ለምሳሌ የዚህ ነገር ፈጣሪ አለው፣ ባለቤት አለው። ምድርም ባለቤት አላት፣ አምላክ አላት እኮ። ያ አምላክ ማን ነው? እንደዛ እንዴት ሳላየው፣ በምን አውቀዋለሁ? አሁን እግዚአብሔር ነው አላልክም ነበረ እኮ? ባለቤት አለው እግዚአብሔር አምላክ ፈጣሪ አለ አልኩ እኮ አሁን አምላክነቱን እግዚአብሔርነቱን በምን አወቅ በምን አወቅ በማየው አልኩህ እኮ። ገበየው እንደ ስንቴ ልመልሰልህ? እኔ ቅድም እኮ ነገርኩህ። ስለ ኒቅያ ጉባኤ ታውቃለህ? ስለ ኒቅያ አልኩህ እኮ። ለዛ ነው ስለ ሃይማኖት በዛውም ስለማይሰራ እኮ ነው። አሁን ለምሳሌ እንዳልኩህ ነው። ዓለም ጥናት ተደርጎበት አምስት ሺህ ምናምን ሃይማኖቶች አሉ። ቅድም አልኩህ አይደለ? እነዚ ሁሉ አምስት ሺህ ምናምን ሃይማኖቶች በሰዎች የተመሰረቱ ናቸው አልኩህ አይደለ አይደል? እነዚህ ሁሉ ሃይማኖቶች በራሳቸው መረዳት እና በራሳቸው እውቀት እየኖሩ ነው። ሰማኝ ሳሚዬ ወንድሜ። እሺ እንዳልክ ይሁንልህ። ደስተኛ ነህ በህይወት አሁን? በጣም እስቲ ማርያምን በል፣ ማርያምን በቃ። ዋናው ነገር እሱ ነው። ማርያም ትድረስልህ ወንድሜ አሁን